ሩታ እባክሽ ይህ የሄርሜላ ቀልድ የመሰለ ቪዲዮ ደርሶች ካልተጠነቀሽ ከባድ ውጥንቅጥ ውስጥ መግባትሽ አይቀርም። ነቃቤ ለማለት ነው ይህን መልእክታችንን ማስተላለፍ የፈለግ ነው። ሩታ እንደ ቀልድ ትዳሯን እያፈረሰች ትገኛለች። አሁንም ቢሆን በአሉባልታ ወሬዎች ክፍተት እየፈጠረች አብርሽን እየገፋች ድጋሚ ወደ ሄርሜላ እንዲያመራ እያደረገችው ይገኛል። በዚች ሁለት ቀናት ብቻ በምታደርገው ነገር በመነ ነሳት ብዙ ኦዲየንስም እባክሽ ሩታ፣ አሁን ላይ ልክ አይደለሽም። ክፍተት አትፍጠሪ። አሉባልታ ወሬዎች አትስሚ። አብርሽን በሆነው ባልሆነው እየጠረጠርሽ ድጋሚ ልጅ ወደ ሌላ ነገር እንዳያመራ ክፍተት አትፍጠሪ በማለት ብዙ ኦዲየንሶችም እየተናገሯት ይገኛል። አሁን በቅርብ በተለቀቀው ቪዲዮ ራሱ አብርሽ ልጁን ማየት አልቻለም፣ ሩታ ቤቱን ለቀህ ውጣልኝ ስትል ተመልክተናል። ከሰሞኑ ወርቅ ስጦታ ሰጥቷት ነበር። ይህ የወርቅ ስጦታ በሄርሜላ የመጣ ከሄርሜላ የተገዛ ነው በማለት ነው ሩታ አኩርፋ አብርሽን ስትገፋው የተመለከት ነው። እጅግ ብዙዎችን በዚህ ሁኔታ ተደናግጠው ነበረ። ታዲያ እንግዲህ ይህንን ተከትሎ ሄርሜላ ለቅሶቿን ሁሉን ነገሩን አቁማ እንደበፊቱ ተመልሳ አሁን ላይ አብርሽን ወደ እጇ ለማስገባት ከባድ ፍጥጫ እንደጀመረች በዝርዝር መረጃዎቹ እየደረሱን ይገኛሉ። አዲስ የተባለ ቪዲዮንም በመስራት የዘፈን ክሊፕን በመጠቀም እጅግ ከባድ የሆነ መልእክት፣ በዘፈን መልኩ ለሩታም እንዲደርሳት ስትል ኢንስታግራም ላይ አጋርታለች። ከሰሞኑ ሄርሜላ ያለችበት ነገር እጅግ የሚያስገርም ሆኗል። ብዙዎችም በድጋሚ ንዴት ውስጥ የሚጨምርም እየሆነ መጥቷል። ከሰሞኑ ሄርሜላ ስላሰበችው ከባድ እቅድ፣ እንዲሁም አብርሽ አሁን ላይ እየተገፋ ነው፣ እኔ ጋር ክብር አሳየዋለው፣ እሱ ግርማ ሞገሱ እጅግ ያማረ ነው፣ ሁሉ እያለች በዘፈን ስለገለጸችበት ሁኔታና አሁን በቅርብ ደግሞ እንግዲህ አብርሽን አግኝታ ምን ለማድረግ እንዳሰበች በዝርዝር እናስደምጣችኋለን። እባካችሁ ይህ መልእክት ሩታ ጠንቅቃ እንድትሰማውና ሩታ ካለ ያለችበት ነቅታም ይህን ትዳሯን እንድትጠብቅ መልእክቱ እንዲደርሳት ይሁን። ሄርሜላንም ከባድ እርምጃ እባካችሁ እናንተም አዳምጡና ፍረዱ ለማለት ነው በዛሬው መረጃዎች የመጣሁት። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሩታ ከሰሞኑ ተደስታ በነበረበት ወቅት እናንተም የተደሰታችሁ ቀኔ ሀገሬ ልጆች፣ አሁን ደግሞ ሩታ በምታረገው ነገር ተይ፣ ትዳርሽን አክብሪ፣ ትዳርሽ መካከል ክፍተት አትፍጠሪ፣ አሉባልታ ወሬ ሁሉንም አትስሚ፣ አንቺና አብርሽን ለመለየት የሚሮጡ ሰዎች ክፍተት አትስጪ፣ በማለት ሩታን እየተቆጣችሁ ያላችሁ ቁም ነገረኛ የሀገሬ ልጆች በያላችሁበት ፈጣሪ አምላክ ሰላማችሁ ይብዛልኝ። ቪዲዮ ላይክ በማድረግ ጀምሩት። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ጥሩ ቋሚ ገንቢ የሆኑ ሀሳብ አስተያየቶቻችሁን በየጊዜው እንድታደርሱኝ የእውነት በፍቅር በአክብሮት እጠይቃችኋለሁ። ሰብስክራይብ አድርጉ። ቀጥታ ይዤ ወደመጣሁት ዝርዝር መረጃዎች አመራለሁ። ከሰሞኑ እንግዲህ አብርሽና ሩታ ሊስማሙልን ነው ብለን በትልቁ ተደስተን ሳንጨርስ መኪና ስጦታ ወርቅ ስጦታ ሁሉም መንበሽበሹ እንደቀጠለ ባለበት ሁኔታ ድንገት እንግዲህ አሉባልታ ወረኞች አውቀው ሩታን አይምሮ እየበጠበጡ ከባባር ሀሳብን ከባባር ንግግርንም እየተናገሩ ወርቁ የተሰጠሽ በሄርሜላ ነው፣ ወርቁ ላይ የሆነ ነገር ተደርጎበታል፣ ተጠንቀቂ፣ እስከ ቤተሰቦችሽ ከባድ ችግር ውስጥ ትገቢያለሽ በማለት አይምሮዋን በርዘዋት ዘዋት አብርሽ ጭራሽ ያላረገውን ጭራሽ ያላሰበውን አብርሽ ከወርቅ ቤት የገዛውን ትልቅ ስጦታ በማራከስ ከባድ ሀሳብና ከባድ ጥርጣሬ ውስጥ እንድትገባ አድርገዋታል። ይህንን ተከትሎ እንግዲህ ሩታ ከሰሞኑ ጥሩ ላይ አልነበረችም። አብርሽንም አፋጣ ጠይቀው ነበር። አብርሽ በዚህ ጉዳይ ንጹሕ እንደሆነ እኛም ነግረናችሁ ነበር። ወርቁም የተገዛው ከወርቅ ሻጭ ነው። ሄርሜላ ምንም አይነት እዚህ ውስጥ ግንኙነት የላትም። ነገር ግን አሁን በዚህ ሁኔታ በመጣላታቸው እየተራራቁ ክፍተት በመፍጠራቸው፣ በተለይ ደግሞ አብርሽ እየተገፋ ባለበት ሁኔታ ሄርሜላ በውስጧ ደስታ ላይ እንደሆነችና የእንባ ጊዜዋን ትታ አሁን ላይ እኔ ላ አብርሽ እሆነዋለው አብርሽ ክብር እያገኘ አይደለም። በገዛ ሚስቱ እንዴት እንደሚናቅ ተመልከቱት። እኔን ክብር የምሰጠው የእሱ ክብር፣ ግርማ ሞገስ፣ ሁሉ ነገሩ ደስ የሚል ነው ሁሉ እያለች በሚያስቀና መልኩ የዘፈንን ርዕስ በመጠቀም የጂጂ ዘፈንን ተጠቅማ ነው እንግዲህ በኢንስታግራሟ ላይ ለቃ እሱን ስታሞግስ፣ ስታደንቅ አብርሽ የማይገኝ ትልቅ ግለሰብ እንደሆነ እንዲሁም ከአብርሽ ጋር ራሱ መታየት ክብርና ፍቅር እንደሆነም ጭምር በማሞጋገስ አብርሽን ከፍ አርጋ በዛ በኩል ሩታ ክብር ያልሰጠችበትን ጉዳይ ሩታንም በመውቀስ ጭምር ሩታ ከእጇ እንደሚወጣም ጠቆም በማድረግ ጭምር ቪዲዮችን አሁን አከታትላ መስራት ጀምራለች። ሩታ እስቲ ተመልከቺ አሁን ላይ ምን ያህል ክፍተት እየፈጠርሽ እንደሆነ። ሄርሜላ ከሰሞኑ በጣም ተደብራ ነበር። ምክንያቱም አብርሽ መቁረጡን ተመልክታ ወደ ሩታ ማመዘኑንም አይታ፣ እንዲሁም አብርሽና ሩታ አንድ ላይ በመሆናቸው ምክንያት ሄርሜላ ውስጧ እየቆረጠላት ያዘነችም ቢሆን እሱን ከህይወቷ ለማስወጣት እየታገለች ነበረ። ነገር ግን አሁንም ሩታ በምትሰሪው ስህተት ትልልቅ ክፍተቶች እየተፈጠሩ ድጋሚ አብርሽና ሄርሜላ አንድ ወደ መሆን እያመሩ ይመስላል። ሄርሜላ የተለያዩ ክፍተቶችን አሁን ላይ በመመልከት በተለይ ደግሞ አብርሽ ያልተሰጠውን ክብርና ፍቅር በተለይም በሩታ የሚበደለውን ነገር አግዝፋ በማሳየት በእሷ በኩል ደግሞ ትልልቅ ክብር ሞገስ እየሰጠችው እሱን የምታከብር ሴት እንደሆነችም እያስረዳች ይገኛል። እባክሽ ሩታ አሁንም ቢሆን ንቂ፣ ክፍተት አትፍጠሪ። የሚደርሱሽ የተለያዩ መረጃዎች ይኖራሉ። በትክክል በሆነ ሁኔታ መርምሪያቸው። አሁንም ቢሆን ወርቁን የደረሰሽን መረጃ መጠየቅሽ ችግር የለውም ነበር። የሰማሻቸውንም አሉባልታዎችን ባልታዎችን አብርሽን ጠርተሽ ማፋጠጥሽ ችግር አልነበረውም። ነገር ግን አብርሽ ሲያስረዳሽ የተገዛበት ሪሲትንም ሲያሳይሽ፣ እንዲሁም አብሮት የገዛውንም ሰው ሊያስረዳሽ እየሞከረ ያልተቀበልሽውን ነገር ብዙ ሰው አሳዝኗል። በተለይ ደግሞ አሁን ልጃችሁን ለማየት እንዲሁም የራሱን ልጅ ለማየት ወደ ቤታችሁ ያመራበትን ቅጽበት እንደገና ከቤታችሁ ለማስወጣት ሞክረሻል። ልጁን አሁን ላይ ማየት አትችልም ስትም ተደምጠሻል። ይህ ትልቅ ክፍተት ትልቅ ችግር ማምጣቱ አይቀርም። እባክሽ ሩታ አንቺ አብርሽን ካላከበርሽው፣ ሄርሜላ እዛ ጋር ትልቅ ክብርን ሰጥታ አውቃ ወደ ራሷ ለማምጣት የተለያዩ ቴክኒኮችን እየተጠቀመች ይገኛል። ከዛ አልፎ ተርፎ ለቤተሰቦቹ ሁሉ ከባድ መልእክትን ልትልክ እንዳሰበችም ጭምር ነው። መረጃውን እየሰማ ነው። በተለይ ለሚወደው ለሚያከብረው አባቱ ጋሽዬ አንድ መልእክትን መላክ ፈልጋል። ሄርሜላ ይህም መልእክቷ እንዲህ የሚል ነው። ሽኮ በገዛ ሚስቱ ብዙ ተጎድቷል አብር ሽኮ በገዛ ሚስቱ ፍቅርን አቷል ትልቅ ክብርም አላገኘም። ይህ ክብርና ፍቅር በእኔ በኩል ሊሰጠው ይችላል በማለት ጭምር ደፍራ አፍጥጣ ለጋሽ የመልክትን ማስተላለፍም ፈልጋለች ተብሏል። ይህ ከባድ ነገር ነው። ተመልከቱ እዚ ጋር አካሄዱን ሩታ በገፋችው ቁጥር ሌላ በኩል ደግሞ ትልቅ ክብር፣ ትልቅ ፍቅር የሚሰጠው ሄርሜላ በመጣሽ ቁጥር ቤተሰብ ጋር ምን አይነት ተጽዕኖ ይፈጥራል ተብሎም ለማሰብ ቆም ብሎ ማየቱ ያስፈልጋል ብዬ አስባለሁ። አሁንም ቢሆን ሩታ እባክሽ አንቺ ያላከበርሽውን ግለሰብ ሌላ ሰው ከእጅሽ ካወጣ በኋላ የራሱን ፍላጎት ለማሟላት እንደሚያከብረው መስሎ በየሚዲያው ለመታየት ይሞክራል። ይህን ነገር ገመናሽን በውስጥ ጨርሰሽ ትዳርሽንም አጽንተሽ ለማቆየት የቻለሽን ነገር ማድረግ አለብሽ። አለበለዚያ ሄርሜላ እነዚህን ክፍተቶች እንደ አዲስ በመጠቀም ሌላ ችግር ውስጥ እንድታስገባሽ ነው የሚሆነው። እባክሽ ሩታ ነቃቤ ለማለት ነው መልእክታችንን ማስተላለፍ የምንፈልገው ሄርሜላ ደግሞ በሆነው ባልሆነው ትንሽ ክፍተት ባገኘሽ ቁጥር እነዚህን ግለሰቦች በድጋሚ ለመለያየት የምትሄጅበትን ነገር ጥሩ አይደለም። እባክሽ ካለሽበት ነገር ታረሚ ለማለት እንፈልጋለን። ጠቅለል ባለመልኩ ይዘንላቸው የመጣ ነው፣ ከሰሞኑ ወዲያ ወዲህ ሲሉ ከቆዩ ጉዳዮች ነበሩ። በሌሎች ቪዲዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።